ሰዓት የጀምሩ ብዙ ነገር በእናትና አባቴ ስታዘዝ ኖሬ፣ ያለው ለብዙ ሰው ታዝዤ ያልሰራሁት የለም። የአሁኑ ትዕዛዝ ግን ከሁሉም ይለያል። ዮሐንስ ሽፈራው ያዘዘኝን ማንም አዞኝ አያውቅም። አይገርምም? እምቢ ማለት ደግሞ በፍጹም አልቻልኩኝ። ደግሞ የት ነው እዚህ ጨለማ ውስጥ ሄደው ሲያስፈር ልቤን አስፈራራው። አይዞሽ ቲጂ፣ እንዴ ለራስሽ ጤንነት ነው እኮ። ጠንከር በይ፣ ጠንከር። አይዞሽ። አይቼም ሰምቼም የማላቀው የሐኪም ትእዛዝ ራስሽን በንብ አስነድፍ የሚል ነው። ይኸው እንግዲህ እኔም ራሴን በንብ ለማስነድፍ ከእነሱ ቀድሜ እኔ ልሰክር ነው። አቤት አንተ ጫካ ውስጥ

እኛን እንዳይጎዱን። ንቦች በጣም የተባበሩ ታውቂያለሽ። እኛ ደለ ሲተባበሩ፣ እኛን እንዳይጎዱን እነሱን ይህን በዚህ ማጥፋት እንችላለን ማለት ነው። ልክ እንደ ባቢሎን ጊዜ እርስ በርስ እንዳይግባቡ ነው። ንደሱ ግልጽ አልገልኝ? ትክክል። ንግስት ንብ በባህሪዋ ሆርሞን ትረጫለች እና ማለት ይህን የሆነ ነገር መጥቷል ብላ ለነሱ ታስተላልፋለች። እነሱ ደግሞ ቀጥታ ወዲህ ይመጣሉ፣ ወደኛ ይመጣሉ። ስለዚህ ጭስ ሲነፋ ነርበስ ይሆናሉ ማለት መግባባት አይችሉም። እዚያው ይቀራል ማለት ነው። ወደ ቀደው ታርጋ። እኛ ደሞ ያው ረዲ የምንፈልገው ነገር ሌባ አይደለም እኔ ሳት ነች። ፈቅዶልን አይደለም እያደረጋል ነው። እንሰርቃለን ማለት ነው። ጨንቆኛል። ግን አካባቢ በራሱ በጣም የሚገርም ስለዚህ ራሴ ልከታተል ልከታተል። ለንቦች በጣም ታስፈላጊ ነገር ነው። ምንድን ነው የሚያደርጉት ለመቅሰም? አዎ አብዛኛው ነው ጥቅም ያላቸው ዛፎች ይተከላሉ። ግን ዋናው የምናየው በኋላ እንግዲህ ይመጣ ደም ብናየው፣ እንገባለን ወደ ስራ እንገባለን። አዎ እንደዚህ ለብሽ፣ እንደዚህ ሳይዝ ነው የተሰራው ያለው

ወደ ዛኛው የምናስገባው መጀመሪያ ንግስት መፈለግ አለበት። ንግስት ምኑሯን ፈልገን አይተን ወደዛ ምናስገባው። ከዛ ውጭ ግን ማስገባት አንችልም ማለት ነው። ትለያለች ማለት ነው። ካሉ በጣም ከስራው ከባድ ነው እና አብሬ ላይ ነው እኛ የዘወትር ስራችን ስለሆነ፣ አንቺ እዛ ውስጥ በደንብ ንግስትን ማግኘት፣ ካገኘች ሽልማት ይኖርሻል ማለት ነው ጣፋጭ ነገር እኮ ያለ እንትን አይመጣም። ነገር ሌላ አካመር ከመጣ እንደምታውቂው እንግዲህ እንደዚህ መከራ አንቺ እንደ መከራ ነው ከበድሻ እንደዚህ ማለት ነው። አሁን ያለው ስሜት አይደለም እዛ ጋር ደስታ አለ። እዚህ የፈለገ ብትለፊ የፈለገ ትጨናነቂም፣ እዛ ደግሞ ወስደሽ ደንበኛሽ ላይ ሲረካ አሪፍ ነገር ሳይገኝ ደስ ይለሻል። ስራውን ትረሻዋለሽ፣ መነደፉን ትረሻዋለሽ ማለት ነው። እና የኛ የሁል ጊዜ ስራችን ነው። በየምን ያህል ጊዜ ነው እየመጣ እንደዚህ ንቦች? ይሄ ኦልሬዲ እኮ እንትን አለ፣ በሳምንት ሶስት ቀን አሳሳ የሚባል ነገር አለ ንቦች ላይ። ሁሉም በየያለበት ይሄን ያለሁት አዲስ አበባ እኔ፣ ክፍለ ሀገር ላይ ያሉ ደግሞ ባለሙያዎች አሉ። እነሱም በሳምንት ሶስት ጊዜ ውጫዊና ውስጣዊ አሳሳ ይባላለ ውጫዊ አሰሳ ቀን ላይ መቶ ማየት ነው። ውጫዊ ደግሞ ማለት ውስጣዊ ደግሞ ምንድን ነው? ውስጥ ላይ እንዲህ ገብተህ ጭስ እያጨስክ እንዲነቃቁ እንዲበረታቱ። ጭስማ ምን ያነቃቃችኋል? እንዳይግባብ ያደረጋችኋል። ሲረባበሽ መጣ ብለው ይረባበሽና ንቦች ይፈለጋል ማጨስ በራሱ ማለት ነው። ከዚያ አውሬዎች አንዳንድ ነገሮች ላይ ኖሮ ደግሞ እንደዚሁ ይታያል። ለምሳሌ የንብ ጠላት ምንድን ነው? ማርፈጅ ነው የሚባለው ታውቂዋለሽ? ምንድን ነው እንችላለት ነገር ቀይ እሱን ይበላቸዋል። ስለዚህ መጠበቅ አለባቸው። ጉንዳን ቁጫጭንም እንትን ይላችኋል። ምክንያቱም እነሱ ምንት መናደፍ ስለማይችሉ እነሱን ማጥቃት አይችሉ። ስለዚህ እነሱ ይረብሻቸዋልና መስራት አይችሉ ማለት ነው። እነዚህ ሁሉ እንግዲህ ስራ፣ በየቀኑ ስራ አለ ማለት ነው። ሳምንት ሰው ውስጥ እንድትጌታ ነው ካልክ ቆረጣ የሚደርሰው ግን በአመት ሶስቴ ወይ ሁለቴ። የትኛው ወቅት ለቆረጣ አሪፍ ነው ይባላል? ጥቅምትና ዳር ላይ ነው ጥቅምትና ዳር ላይ ኞቹን አሁን ብታይ መጥተዋል ለምን በጣም ዘራሴን ስለቀየርኩ ነው እነሱ ለተቀየሩ ሰው ላይ ነው የሚሰራ ማለት ነው አንተ ስትቀየር እነሱ ለመምጣት ችግር የለባቸውም ለአርባ ስትል አንተን ነው መጀመሪያ ቦታው ን ችግር ካለበት ንብ አንዳንድ የለም ማለት ነው አንድ ሰው ምን ያህል ማር መብላት አለበት አንድ ሰው ቢያንስ ቢያንስ 18 ኪሎ መብላት አለበት። 18 ኪሎ ግራም 18 ኪሎ ግራም 18 ትልቁ ትልቁ 18 18 ኪሎ ግራም። የምርህ ነው የምርህ ነው። በአመት ውስጥ ማለት አለበት። ኦ ታድያ እንደሱ በለኛ። አንድ ሰው 18 ኪሎ ቢያንስ በአመት 18 ኪሎ መብላት አለበት። በቀንስ ምን ያህል መውሰድ አለበት? በቀን ጠዋት ጠዋት ቢያንስ አንድ ሰው ማለት ቢያንስ አንድ ካጣ

አልመልክሽ ናንጂ ጤነኛ ነው ሆነ ጤነኛ ነው ቀርቷል። አሁን እነዚህ ውስጥ ሁሉ በሙሉ እየአንዳንድ ውስጥ ንግስት አለች ማለት ነው። ንግስት የሌለበት ነው፣ አንድ ቀን ማድረግ ነው። እኔ አሳሰበኝ ደግሞ ሌላ ልንገር። አሁን ይሄንን ልንሸፈን ነው፣ ይሄን ሁሉ ተሸፍነን ካሮጥኩኝ አረፊ ከተቀመጥኩ አይነኩኝም ማለት አሁን እኮ ምንድን ነው፣ እኛን አደለ ዋናው እንትናችን እንዴት አድርገን ምንም ካላለች ምንም ነው። ግን የመጣሽበት አላማ ምንድን ነው? መነደፍ በንግስት አደለማ እንደዚህ ቀውጤ ተፈጥሮ አግሬሲቭ ሆኖ እየጠበቆች ነው ምናምን ብለኛ ያለን የዚህ ቢሮ መርጠሽ አሉ ነገር አለ እዛ ውስጥ ነው ግን መርጠሽ በወፍራማ አንድ ላይ አሁን ለምሳሌ አርባ እስከ ስልሳ መንጋ አለ ማለት ነው። ምን ነው ያው አርባ ንብ አርባ ወይም ስልሳ ድረስ ንብ አንስ ነው። የደም ችግር የለውም ብዙ ይችላል።

የማን ቀን? የንቦች ቀን። ንቦች ማለት ታታሪ ስለሆኑ እንጂ ቀን ካላንደር ማዘጋት ይችላሉ ነበር። ቋልቋ አልገባኝም። የንቦች ቀን ማለት የንቦች ቀን ነው። ደረጃ የሴቶች ቀን የምናምን ቀን እንደሚባሉ አላቸው። ንቦች ቀን በጣም አላውቀውም። የመጀመሪያ ነው። አይ የንቦች ቀን ነው ደግሞ ቀናቸውን ግን ለሰው ልጅ ያላቸውን ጥቅም በደንብ እያሞገስ የምንውልበት ነው። ንቦች ለሰው ልጅ ጥቅም አለው የሚለውን ነገር የሚያክል አስተዋጽኦ እያደረጉ ነው የሚለውን ነገር ነው። ግን እንዳልኩሽ ንቦች ካላንደር እንዳ ማዘጋት ነበረባቸው፣ ታሪዎች ስለሆነ አላዘጉ እየሰሩ ነው። ግን ደስ የሚል ነገር ማለት ነው። ቀናቸው ሊከበር ነው የዓለም የንቦች ቀን። ስለዚህ ነገ የንቦች ቀን የሚከበር ከሆነ በቀናቸው ማይነት ኩኝም እንደሚከበር አያውቁም። ኬክም አብረን እንቆርሳለን። ስለዚህ አይነኩኝም እንደሚከበርላቸው ግን አያውቁም አያውቁም። ግን ባለመቁረጥ ነው ልናከብር የምንችለው፣ ሳልረብሻቸው ማለት እኛ ግን እየረበሽ ነው። ነገ አይቆረጥም በልን እንደደፍ

በጣም ጎበዝ ዶክተር ናቸው። እዚህ ማዘዛቸው በራሱ አሁን እዚህ ጋ አለ እዚህ ጋ አለ እዚህ ጋ አለ እዚህ ጋ አለ። ደግሞ ቆይ አንተ ምን እንደነበር ያልከኝ አንድ አንድ ከሲነድፍሽ ይሞታል ነው ያልከኝ አይደል? እንደ ወታደር ራሳቸው መስዋዕት ያደርጋሉ። አፈር ልብላ እና አሁን ልንደፋችሁ ነው። ልብ ትርታሽ እንዴት ነው? ደህና ነው አዎ ደህና ነው። አሁን እየተረጋጋው መጣሁ መሰለኝ። በእውነት እውነት ፍልግ የሆነው ግብርና እንዴት ነህ? ደህና ነው። አሪፍ ነው መሰለኝ። ኩበት የሚጨሰው ሌላ ነገር ነው ወይስ ኩበት ብቻ ነው የሚጨሰው? ብዙ ነገር አለ። እዚህ በቅርብ ለሚገኘው ወይር አለ። አሁን ምንድን ነው እያጨሰን ያለ ነው? ኩበት ነው

በድንግል ማርያም እኔ መምራት ቢኖርም አሪፍ ነበር። በሩ ላይ እነዚህ ዘበኞች አልካውጥም። ይህንን ማር ደርሰው ማለት ማር የሌላቸው ንቦች ውጪ አይጠብቁም። አሁን ይሄ ነው በሩ ከውስጥ ነው የሚጠብቁት። እነዚህ ግን ማር አላቸው እንዳይተናኮላቸው በሩ ላይ ስክስግ ብሏል አንተ እየበሰለ የደረሰ ሊሆን ይችላል። ሊሆንይችላልስ ይችላል ግን ማር አለመብሰላ ለመብሰሉ በምንድን ነው የምታውቀው? ተከፍቶ የምታውቀው። አንደኛ ደግሞ ይሄ ማለት ማር ቢኖረውም የራሳቸው ይሄ ማር መቁረጥ አይችልም። አንድ ከሆነ ይሄ አንድ ቀፎ ነው ነው አንድ ለስ ይህኛው ንግስት የምትቀመጥበት ንቦች ራሳቸው የሚያዘጋጁት የምግብ እዚህ ጋር ነው። የምግብ ማስቀመጫ ነው ማለት ማለት አንድ ማለት ማለት እንጀራ ቼክ ለማድረግ ቼክ አድርጉ ተብሎ አይደለ? እዚህ ጋር አሁን ይሄኛው ይታይሻል። ይሄ ባህላዊ ቀፎ ነው፣ ባህላዊ ቀፎ ነው። ይሄንን ቀፎ ነው ወደ ዘመናዊ ቀፎ የምንገለብጠው አሁን ማለት ነው። ከዚህ ይሄኛውን ነው፣ በዚህ ብቻ ነው የሚገቡት ማለት ነው ብቻ። አዎ በራው በዚች ነው። ኦኬ፣ ይሄው አይሻ እዚህ ከማለት ጀምሮ። አዎ ምን ሊሆኑ ነው? እንትን ሊሆኑ ነው፣ መጣብን ብሎ ነው። ስለዚህ ይሄኛውን ነው ወደ ዘመናዊ ቀፎ እንገለብጠዋለን። ወደ ሰላም እንገባለን ማለት ነው። ስለዚህ አሁን እናንተ ስትገለብጡ ነው ያለው። አሁን ይህ የምናደረግን ዛሬ ምን ሰራሽ? ሌላ በተጨማሪ ምን አደረግኩኝ? ምስጣዊ አሰሳ ማለት ነው። ምንድን ነው የምናደርገው አሁን? እዚህ ወይራ ነው የሚጨስበው፣ ወይራ ነው ይሄ። ከታች ያለው ወይራ ይሆናል እና እዛ ይኸኛው ምንድን ነው ለንቦች አለ ማጠን ማለት ነው። አንጠላ አራግብልህ ማራገብ ይፈልጋል። አንጠስ ትንሽ አንጠላ አራግብልህ ማራገብ ላይ ጎበዝ ነው። ማራገብ እንዴ! አሁን ማ ላግዛቸው ነው በቃ። ከነቦቹ ጋር እኮ ቅድም የሆነ ነገር ኤክስቼንጅ ያርግ የመጣው እዛ ጋር ካየኋቸው በኋላ አሁን። ልብሽ ተረጋጋ። ወይራ ብቻ ነው መሆን ያለበት ወይራ ብቻ ነው። ወይራ ምላም ነገር ተጣማለች ነው ወይራ ነው ማሩ ላይ እዚህ ጋር የሚበሉት ሰራተኛ ንቦች እዚህ ጋር ነው ሁሉ ስራቸውን የሚሰሩበት፣ እዚህ ነው ማለት ነው። እኛ ሌላ የሚደረብ ቀፏ አለ ለእነሱ ነው። ግን ጥሩ ጠረን እንዲኖረው በጣም ጽዳት ይፈልጋሉ። አሁን ዋናውን ቀፏ ምትን እዚህ ጉጭ አድርገን እዚህ ነው ምንሰራ። ሸራ የምናመጣለን ሸራ ላይ እንዴ እየመጡ ናቸው እኮ። አሁን እነዚህ እዚህ ላይ ይሄ ወጥቶ እዚህ ላይ እራሳቸው ይገባሉ። እነዚህ እንዴ ለምን ብለው ይሄ እኮ ነው የሚመቻቸው ለነሱ። ለይሄኛው፣ ይሄኛው ባህላዊ እኮ ይመቻቸዋል እነሱ። ተው እንጂ ዘመናዊ፣ ለኛ ጥቅም ነው ዘመናዊ። እኮ በጣም በጣም ሰፊ ስራ ይፈልጋል ለነሱ። ሁሌ መሮጥ፣ ሁሌ መሮጥ፣ ይሄን ለመሙላት። ችኛዋ ግን ይሞላሉ ቁጭ ነው በቃ። ይሄ እንደው ሞር ታታሪ ያደርጋቸዋል ዘባሃል ዘመናዊ ማለት ነው። አዎ ታታሪ በጣም ብዙ እንትን ቢሆን የሚነደፈው የምጮህ ይበል ይህ ምንድን ነው ይህ እጭ ነው ይህ እንዳለ እጭ ነው ይህን የበላ ጎረምሳ ማንም አይችለው ምን ይሆናል በጣም ጉልበተኛ ነው ለምንድን ነው የተረጋጋሁት? አሁን አምጥተን እዚህ መሀል ላይ ነው የምናደርጋቸው አቅጣጫ ለማሳት የሚጠቀሙ

ንግስት ማገጃ የሚባል ነገር አለ። ግን ንግስት ማገጃ አለ ማገጃ አዎ፣ እንዳትወጣ እንዳትወጣም እሷንም ዘቁጭ የምታደርግበት እስቲ፣ ፍሬሞችን ነው ባዶ ላይ ምንድን ነው የምታደርገው? እያየት ሞላ እነዛ ዘመናዊ ታረጋለህበት አሁንና አንድ ራስ ተነደፍሽ። አንድ ማን ነደፈሽኝ? አንተ ልብስ ቆይ አንድ እዚህ እጄ ላይ አርግልኝ እዚህ ጋር እና እዚህ ጋር አንድ እዚህ

ይሄኛው እጅ ሁለት ነው የተነደፈው። እዚ ጋ ነው። እዚ ጋ ያልከኝስ ይሄኛው? ይሄኛው እዚ ላይ ከዚ በላይ ያለሽ ነው። ይሄ ይሄማ ጨረሰ። አንድ እዚ ጋ ተነደፍ፣ ሁለት እዚ፣ ሁለት እዚ ጋ እንጨምርልሽ ና። ከዛ በኋላ እዚ ጋ እዚ ጋ ማለት ነው። በቃ እሱ ሞተ ማለት ነው አይደል? ድገም። ይሄች ነው ግን? አዎ ይገባል እንዴ? ደሞ ወይ እንጂ እንጂ ኮ ነው አንድ ሁለት ሁለተኛ

የቱ ጋር ነው ቦታው? አንተ ትብስ አንተ እዚህ ጋር ነህ። ከዚህ እወጣለሁ። ንግስቲቷ እንዳትወጣ የፀሐይ ብርሃን የሚያስፈልጋት ምን ያደርጋቸዋል?

ወይኔ ጉዴ! ፈላ! ወይ በድንግል ማርያም! ወይኔ ወይ በስማ አቡ ለመንፈስ ቅዱስ አዱ አምላክ አዱ ታማርሻ። አዎ ነው ደግሞ፣ ደሙ ብለዛ ነው ተጣጣበቀች። ወይኔ ትዬ ሞተች

ዮሐንስ ትዛዝ ጨረሻለሁ። በቃ እናመሰግናለን። ጫካ ማሮች ነን። እንግዲህ እንደ ቲጂ እንደዚህ የሀኪም ትዛዝ መፈጸም ከፈለጋችሁ መታችሁ ቦሌ ወሎ ሰፈር ላይ መነደፍ ትችላላችሁ። ይህንን ከማድረግ ደግሞ መጀመሪያ ኦርደር ማድረግ አለባችሁ። በ9091 እየደወላችሁ ማር ለማዘዝ ሊሆን ይችላል፣ እንምን ለመነደፍ ሊሆን ይችላል ኦርደር ማድረግ አለባችሁ። እናመሰግናለን። ጫካ ማሮች ነን።